ክረምቱ ልጆቹ እንዴት ጊዜያቸውን እንደሚያሳልፉ አስጨንቆታል? አያሳስቡ። ቀጣይነት ያለው ዲናዊ ትምህርትን በመስጠት በሥነ ምግባር የላቁ ትውልዶችን ለማፍራት እየሠራ ያለው አልበያን የቁርአንና የተርቢያ ማዕከል ከመደበኛው የቁርአንና የሸሪዓ ትምህርት በተጨማሪ በክረምት መርሃ ግብር በአዳሪ የህፍዝ ፕሮግራም እንዲሁም ልዩ የክረምት የተመላላሽ የቁርአን ነዞርና የሂፍዝ ፓኬጆች ከተግባር ተኮር የሐዲስና የፊቅህ ቂራት በተጨማሪ ልጆች ራሳቸውን ዘና እያደረጉ ቁም ነገር የሚቀስሙባቸው የአረብኛ ቋንቋ ኮርስ፣ የንባብ ፕሮግራም፣ የክህሎት ሥልጠናዎችና ስፖርታዊ ውድድሮችን በአንድ ቦታ በማዕከላችን አዘጋጅቶ ይጠብቆታል። ያለን ቦታ ሳይሞላቦ ፈጥነው ልጆቹን ያስመዝግቡ። አድራሻ ቤተል ሌላ ህንፃ ሁለተኛ ፎቅ፣ እንዲሁም በዋና ማዕከላችን ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት ያገኙናል። ለበለጠ መረጃ 0911 9495 አሊያም 0931771831 ላይ ይደውሉ። አልበያን የቁርአንና የተርቢያ ማዕከል